ፋሲል አልታደሰም፤ ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሾው ሐሳብ ይህ ቤተ መንግሥት ነበር። ይህ ቤተ መንግሥት ከባቢውን ፈጠረ። ዛሬ ቤተ መንግሥቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ